ልጆቻችንን ዴኬር ለማስገባት ስንመርጥ ቅርብ ስለሆነ ወይንም ደግሞ ሰፈር ውስጥ ስለሆነ ብቻ መሆን የለም። ልጆች ዴኬር የሚገቡበት እድሜ በጣም ወሳኝ እድሜ ነው። ምክንያቱም ልጆች በዚህ እድሜያቸው አንደኛ ማህበራዊ መስተጋብራቸው በደንብ የሚጎለብትበት፣ ሁለተኛ ቋንቋ በደንብ የሚማሩበት፣ ሶስተኛ አካላዊ እድገታቸው የሚጎለብትበት ከዛ በተጨማሪ ደግሞ በዋነኝነት አስተሳሰባቸው የሚዳብርበት የእድሜ ክልል ስለሆነ ወላጆች ትክክለኛውን ዴኬር መምረጥ ይኖርባቸው። በዚህ ቪዲዮ ትክክለኛውን ዴኬር ለመምረጥ የሚያግዙ ስድስት መሰረታዊ ነጥቦችን የምነግራችሁ ሲሆን በቪዲዮ መጨረሻ ላይ ደግሞ ዴኬሩ ላይ ጥርጣሬ ሊያስነሱ የሚችሉ ነገሮችን በጥቂቱ ነግራቸዋል። ዶክተር ናትናኤል ክፍሌ ነኝ የህፃናት ስፔሻሊስት ሐኪም። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። የመጀመሪያው ነጥብ ዴኬር ከመምረጣችን በፊት ብዙ ዴኬሮችን መጎብኘት ከዛ በተጨማሪ ሌሎች ወላጆችን መጠየቅ እንዲሁም ደግሞ ስትጎበኙ ወይም ስታዩ ያልተመቻችሁ ነገር ካለ ሌላ ዴኬር መፈለግ። ይሄ የመጀመሪያው ወሳኙ ስቴፕ ነው። ሁለተኛው፣ ዴኬሩ ስታንዳርዱን የጠበቀ መሆኑን ማረጋገጥ ያስፈልጋል። ብዙ ጊዜ ላይሰንስ ይሰጣቸዋል። ስለዚህ ላይሰንስ ነው የሚለውን ማየት ያስፈልጋል። ከዛ ደግሞ በተጨማሪ ንጽህናው ምን ያህል ነው የሚለው የዴኬሩ ንጽህና፣ ልጆች የሚጫወቱባቸው እቃዎች ምን ያህል ነው ንጽህናቸው። ከዛ በተጨማሪ የልጆች መታጠቢያ በየቦታው አለው የሚለውንም ቼክ ማድረግ ያስፈልጋል። ከዛ በተጨማሪ ለበሽታ ያላቸውን ዝግጁነት፣ ኢመርጀንሲ የሆኑ ነገሮች ቢፈጠሩ እንዴት ነው ሃንድል የሚያደርጉት የሚለውንም ማየት ያስፈልጋል። ሌላኛው ስታንዳርድ ላይ መነሳት ያለበት ዋናው ነጥብ ዴኬር ውስጥ የሚሰሩት ስታፎች ምን ያህል ኤክስፔሪንስ አላቸው፣ ምን ያህል ከልጆች ጋር የተገናኘ የትምህርት ደረጃ አላቸው የሚለውንም በደንብ ማየት ያስፈልጋል ማለት ነው። ሶስተኛው ዴኬር ውስጥ የሚከናወኑ ተግባራትን መጠየቅ ነው። ይህም ስትራክቸር ያላቸው በደንብ ለልጆች በእድሜ ክልላቸው የሆኑ መጫወቻዎች ወይም ጨዋታዎች አሉ ወይ? ከዛ በተጨማሪ ደግሞ አንዳንድ ዴኬሮች የራሳቸው የሆነ ካሪኩለም ወይንም ደግሞ ከሌላ ቦታ የወሰዱት ስታንዳርዱን የጠበቀ የትምህርት ስርዓት ይኖራቸዋል። እሱንም መጠየቅ ያስፈልጋል ማለት ነው። አራተኛው ማየት ያለባችሁ ነጥብ የሚሰሩ ሰራተኞችን ወይም ስታፉን የሚመለከት ሲሆን ከኳሊፊኬሽን ወይም ደግሞ ከትምህርት ደረጃቸው በተጨማሪ ምን ያህል ነው ለልጆች የሚመደቡት የሚለውን ማየት ያስፈልጋል። ብዙ ጊዜ የሚመከረው የስታፍ መጠን ኢንፋንት ለምንላቸው ወይም ደግሞ ከስድስት ወር እስከ አንድ ዓመት ላሉ ህጻናት አንድ የዴኬር ሰራተኛ ለሶስት ወይም ለአራት ህጻናት ቢመደብ ይመከራል። ከዛ በላይ ላሉ ከአንድ ዓመት በላይ ላሉ ልጆች ደግሞ ለስድስት ልጆች አንድ የዴኬር ሰራተኛ ቢኖራቸው ይመከራል። በነገራችን ላይ በየትኛው የዕድሜ ክልል ነው ልጆች ዴኬር መግባት የሚችሉት? ካላችሁ ብዙ ጊዜ የሚመከረው ከስድስት ወር እስከ አምስት ዓመት ላሉ ልጆች ዴኬር ማስገባት ይቻላል። ነገር ግን ቢቻል ከአንድ ዓመት በኋላ ቢሆን ይመረጣል። በተጨማሪ ስታፉን በተመለከተ በደንብ ኬሪንግ የሆኑ ኃላፊነት የሚሰማቸው ሰራተኞች ናቸው የሚለውንም ማየት ያስፈልጋል። ከዛ በተጨማሪ ደግሞ ስታፍ በጣም በተደጋጋሚ የሚቀየርበት አይነት ዴኬር ከሆነ ለልጆች አመቻ ይሆን። የለመዱት የሚንከባከባቸው ሰራተኛ ብዙ ጊዜ ቢኖር ተመራጭ ነው የሚሆነው ለልጆች ማለት ነው። አምስተኛው የዴኬሩ የየለት ተግባራት ምንድን ናቸው የሚለውን በደንብ ማጣራት ያስፈልጋል። የምግብ ሰዓት ለልጆች ተስማሚ ነው ወይ የሚለውን ማየት ከዛ በተጨማሪ የእንቅልፍ ሰዓት አላቸው ወይ የሚለውን በደንብ ማየት። ከዛ በተጨማሪ ደግሞ ውጭ ወጥተው የሚጫወቱበት ሰዓትስ እንዴት ነው የሚለውን በደንብ ማየት። ከዛ ሌላ ስክሪን ታይም እንለዋለን፣ ቴሌቪዥን ወይም ሌሎች ኤሌክትሮኒክሶች ካሉ ያ ብዙ ጊዜ ከአንድ ዓመት ከስድስት ወር በታች ላሉ ህጻናት በፍጹም ስክሪን ታይም ወይንም ደግሞ ቴሌቪዥን እንዲያው አይመከር። እሱም ላይ ያላቸው መመሪያ ምን አይነት ነው የሚለውን በደንብ መጠየቅ ያስፈልጋል ማለት ነው። ስድስተኛው የዴኬሩ ሰራተኞች ከቤተሰብ ጋር በደንብ ተግባብተው ንግግር ያደርጋሉ? የሚለውን በደንብ ቼክ ማድረግ ያስፈልጋል። አንደኛ በየዕለቱ ሊሆን ይችላል፣ ስለ ልጆች ውሎ ለወላጆች መንገር አለባቸው። ከዛ በተጨማሪ ደግሞ የወላጆችን ኮንሰርን በደንብ መስማት አለባቸው። ወላጆች የሚሰጡትን ፊድባክ ወይም አስተያየት በደንብ መቀበል ይኖርባቸዋል። ከዛ በተጨማሪ ወላጆች ዴኬሩን ለማየት በሚፈልጉበት ሰዓት ማየት የሚችሉበት መሆን አለበት። እንዲሁ ዘግተው ከበር ላይ ወላጆችን የሚመልሱ ከሆነ የሆነ ችግር ሊኖር ይችላል። እዚህም ስድስት መሰረታዊ ነጥብ ካየን ደግሞ ዴኬሩ ላይ ጥያቄ ሊያስነሱ ወይም እዚህ ዴኬር ችግር አለ እንዴ ሊያስብሉ የሚችሉ ነገሮች ምንድን ናቸው የሚሉትን አራት መሰረታዊ ነጥቦች ልገራ። የመጀመሪያው በጣም በተደጋጋሚ ልጆች የሚታመሙ ከሆነ ከህመም ጋር ያላቸው ስታንዳርድ ጥሩ ላይሆን ይችላል። ከዛ በተጨማሪ በተደጋጋሚ ልጆች አደጋ ቢያጋጥማቸው ወይም በደንብ ሁሉ ባልታወቀ መንስኤ ሰውነታቸው ላይ የተለያዩ ጠባሳዎች ቢኖሩም የዴኬሩን እንክብካቤ ጥያቄ ሊያስነሳ የሚችል ነገር። ከዛ በተጨማሪ የዴኬሩ ሰራተኞች ብዙ ጊዜ ከወላጆች ጋር የማይግባቡ ከሆነ ንግግር ለማድረግ ፈቃደኛ ካልሆኑም ይህም ጥርጣሬ ያስነሳል። አራተኛው ደግሞ ዴኬሩን ስታዩት በጣም ረብሻ የሚበዛበት አካባቢው ለልጆች ምቹ ያልሆነ ነው ብላችሁ ካሰባችሁም ጥያቄ ሊያስነሳ የሚችል ወይም ደግሞ መቀየርም ሊያስመጣ የሚችል ሊሆን ይችላል ማለት ነው። ስለዚህ በአጠቃላይ ወላጆች ትክክለኛውን ዴኬር መምረጥ ለልጆች እድገት በጣም ከፍተኛ ሚና እንደሚኖረው ተረታችሁ በብልሃት ዴኬር መምረጥና ልጆችን ማስገባት ይኖርባቸዋል ማለት ነው። አመሰግናለሁ። ዶክተር ናትኒል ክፍሌ ነበርኩ የህፃናት ስፔሻሊስት። ቪዲዮቻችን የሚመቿችሁ ከሆነ ላይክ ማድረግ አትርሱ። ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ሰላም።